ትልቁ ደሞዝ መከፈል ያለበት ለእናት ነው። አላየሁም? አንተ እኮ ወደ ስራ ልትሄድ ስትል ልጅህን ስታነሳ እኮ እንደዚህ ታነሰዋለህ እኮ ሽንት እንዳይነካኝ ብለህ ማለት ነው። ምክንያቱም ወደ ስራ ነዋ የምትሄደው። እሷ ግን ያንንም ጠርጋ አቅፋ ይዛ ማለት በቃ ትልቁ ክሬዲት የነሱ ነው። መከፈል ካለበት ለቤት እመቤት ነው፣ አንደኛ ደመወዝ ከምድር ላይ መከፈል ያለበት። ልጆችህን በሰላም አሳድጋ አንዲት ሴት ማብቃት ማለት ቀላል ነገር እንዲህ ወንዶች እንደምንለው አይደለም። የሴቶች ፍላጎት ምንድን ውስጥ ይችናል? በማቴሪያል አደልላት። መኪናን ብትሰጣት መኪናውን ነዳቸው ዘንድ አንተን ነው የምትፈልገው። መኪና ውስጥም ወርቁም ውስጥ አንተን ነው የምትፈልገው። አሁን አንዳንድ ሰው ይላል፣ እንዴ መኪና ገዛሁላት፣ ቤት አለች፣ ቤት ቀየርኩላት፣ እንዲህ ምን ልሆንላት ይላል። ራስን ስጣት። ራስን መስጠት ራስን መስጠት አለ ጊቨር አቴንሽን፣ አዳምጣት፣ ተቻርጋት። ዝም ብለህ ማታ ወንድ ስትሆን ቤት ስትገባ ያኔ ስጀነጅን በቃ ከሷ መላቀቅ አትፈልግም። ቤት ስትገባ ግን አሁን በዚህ እጅ ቲክቶክ አለ፣ በዚህ እጅ ሪሞት አለ። የወንድ ባህሪ ስለዚህ ልክናታ ቀልብህም ለልጆች ቀልብህም ለልጆች ነው። በቃ ቦታ ስጣት። ሴት ልጅ ከአንተ ይሄን ነው ትፈልገው። አንተነትን ስጣት። አንተን ነው ፈልጋ የመጣችው። ያልገዛህለት የወርቅ አይነት የለም እኮ ወርቁ አይደለም ወርቁም ራሱ የፈለገችው ለመታየትና ለአቴንሽን ነው። ላቴ ለማን ነው መዘንጠው? ለአንተ እኮ ነው። ሚስቴ ታምር ያለሽ በላታ። ድሮ እንደምታምር ነገራት። ካገባሃት በኋላ ሚውት ላይ አታርጋት። በጣም በጣም ሴቶች ደግሞ እድሜያቸው እየጨመረ በሄደ ቁጥር ስፒሪችዋል ያወይ ካላደረጉ የሆነ የባላቸው አቴንሽን ወደ ወጣት ሴቶች የሚሄድ ይመስላቸዋል። እንዳሄድ ማድረግም የእሷ የቤት ስራ ነው። የእሷ የቤት ስራ ነው። የእሷ የቤት ስራ ደሞ ለማጣላት የማታረገው ነገር ልክ ልክ ልክ ማይ ብራዘር ምን መስ